ሰላም ጤና ይስጥልኝ ውድ የስድስተኛ ክፍል ተማሪዎች፣ በክፍል አንድ ከአንደኛ እስከ አስራ ሶስተኛ ከፋፍለን የሰራናቸው አሉ። በዚህ ክፍል ሁለት አምስት ጥያቄዎች እስከ ሀያ ድረስ ይህ ክፍል ደግሞ ጥሩ ስነ ምግባርን የተመለከተ ነው። አስራ አራተኛው ከሚ መልካም ስነ ምግባር የሆነው የትኛው ነው? ትህትና ማጣት በራስ አለመተማመን፣ ስህተትን አለመቀበል፣ ጥሩ ጓደኞችን መምረጥ። ስለዚህ መልሳችን ጥሩ ጓደኞችን መምረጥ። አስራ አምስተኛው ከሚከተሉት መልካም ስነ ምግባር የተላበሰ ሰው ባህሪ የሆነ የትኛው ነው? ራስ ወዳድነት፣ ደግነት፣ ማጭበርበር፣ ፍርሃት። ለደግነት ይሆናል። 16ኛ የመልካም ባህሪ መገለጫ ክብር መስጠት። ክብር መስጠት ውስጥ የማይካተተው አሁንን የምንፈራላችሁ እነዚህ ነው፣ አፍራሽ ቃሎች ካሉ የማይካተተው የትኛው ነው? ባቢ ክብር መስጠት፣ ለራስ ብቻ ክብር መስጠት፣ ለወላጆች ክብር መስጠት ደግሞ በኃላፊነት ላይ ለተቀመጡ ሰዎች ክብር መስጠት ወይንም ለመምህራንም ለወላጆችም ይጨምራል። እዚህ ላይ ኃላፊነት ላይ ብቻ እንዳይሆን፣ እሺ። ስለዚህ የማይካተት የትኛው ነው? ለራስ ብቻ ክብር መስጠት የሚለው አይካተትም። እሺ። አስራ ሰባተኛ ከሚከተሉት አንዱ የመልካም ስነ ምግባር ባለቤት መሆን ጠቀሜታ ጠቀሜታ የሆነው የትኛው? ሰዎች ዘንድ አመኔታን ማግኘት፣ የመልካም ግንኙነት መጓደል፣ አምርሃ የጓደኛ ጦት፣ ከሌሎች ሰዎች ጋር መጋጨት። ስለዚህ ሰዎች ዘንድ አመኔታ ማግኘትን ያመጣል። አስራ ሰባተኛ አንድ ሰው ሀሳቡን ስሜቱን ፍላጎቱን ልምዶቹን የመቆጣጠር ብቃት ካለው የትኛው የመልካም ስነ ምግባር ዘዴ አዳብሯል ማለት ይቻላል? የትምህርት ቤት ህግና ደንብ ማክበር፣ ላይ ማህበረሰብ እሴትን ማክበር፣ ሀመር ራስን መቆጣጠር፣ ለህግ ተገዥነት፣ ራስን መቆጣጠር። ሀመር ዘጠኝ ከመልካም ስነ ምግባር ማበልጸጊያ ዘዴዎች ውስጥ የሚካተተው ነው፣ አይደል የሚካተተው የትኛው ነው የግብረ ገብ መርሆችን ለመተግበር የሚያስችል ብቃት አለማሳደግ አለማሳደግ ነው የሚለው ለ ታማኝ መሆንና የገቡትን ቃል መጠበቅ የሚያስችል ብቃት አለማዳበር ሻመርሃ አስፈላጊ የሆኑ ምኞቶችንና ተግባሮችን ማከናወን መ መወጣትና ለተጠያቂነት መዘጋጀት፣ ኃላፊነትን መወጣትና ለተጠያቂነት መዘጋጀት መመርት ይሆናል። የመጨረሻው ከሚከተሉት ውስጥ የመልካም ሥነ ምግባር አለመላበስ አለመላበስ ውጤት የሆነ የትኛውን? እውነተኝነት ለ የእርስ በእርስ ግጭት አምርኋ ታማኝነት መ ሚስጥር ጠባቂነት። ስለዚህ የእርስ በእርስ ግጭት ለ ወንድ ተማሪዎች ከሃያ አንድ በመጀመር ደግሞ በሌላ ክፍል እንገናኛለን። መምር ማመረኝ ቻው።